ክርስቶስ ተንሥአ እሙታን በዓቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም እምይእዜሰ ኮነ ፍሥሓ ወሰላም። ውድ ቤተሰቦቼ ዛሬ ደግሞ በዚህ ቪዲዮ ለየት ያለ ተጋድሎን አሳያችኋለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሆናችሁ በሙሉ እንኳን አደረሳችሁ። በሚያዚያ 23 ቀን ፀሐይና አጥቢያ ኮከብ የተባለ ታላቅ ክቡር የሆነ ሊቀ ሰማዕታቱ የልዳው ቅዱስ ጊዮርጊስ ምስክርነት ፍጻሜ ሆነ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እዚህ አሁን ያለንበት ደረጃ ላይ ድረስ ተሻለችበት ምክንያት እነዚህ በደጋግ አባቶች ስማዕትነት ስለሆነ ይህንን ታሪክ በደንብ ተረድታችሁ የቅዱስ ጊዮርጊስን መሰማዕትነት በደንብ አውቃችሁ እንደ ቤተ ክርስቲያንን ለመጠበቅ እንድትችሉ ይረዳችሁ ዘንድ ታሪኩን በሰፊው አቀርብላችኋለሁ። አብረን እንቆይ። የዚህም የቅዱስ አባቱ መስፍን መስፍን ነው። ስሙም አንስጣስዮስ ይባላል። ከቀጳዲዮቅያ አገር ነው። የእናቱ ስም ቴዎስታ ይባላል። በፍልስጤም ሀገር ናት። ታናሽ ሆኖ ሳለ አባቱ አረፈ። አንድ ደግ ክርስቲያን ወስዶ አሳደገው። ሀያ ዓመትም በሞላው ጊዜ የአባቱን ሹመት ሊቀበል ወደ ንጉሡ ሊዲያኖስ ዘንድ ሄደ። ንጉሡም ጣዖትን እንዲያመልኩ ሰዎችን ሁሉ ያስገደዳቸው አገኘ። ይህንንም አይቶ ቅዱስ ጊዮርጊስ እጅግ አዘነ። በእርሱ ዘንድ ያለውን ገንዘቡን ሁሉ ለድሆች ለምስኪኖች ሰጠ። ባሮቹንም ነፃ አወጣቸው። ከዚህ በኋላ በንጉሡ ፊት ቁሞ በክብር ባለቤት በጌታችን ኢየሱስ ክርስቶስ ስም ታመነ። ንጉሡም አባበለው። ብዙ ቃል ኪዳንም ገባለት። እርሱ ግን አልተቀበለውም። ለመስማት እንኳን የሚያስጨንቅ ስቃይን አሰቃየው። ጌታችን ግን ያጸነዋል፣ ቁስሉንም ያድነዋል። ሶስት ጊዜ እንደሚሞት እርሱ እንደሚያስነሳው በአራተኛውም የምስክርነት አክሊልን እንደሚቀበል ነግሮ ቃል ኪዳንም ሰጠው። ስሙም በዓለም ሁሉ የተገለጠ ይሆን ዘንድ በተጋድሎ መከራ በመቀበል በጽኑ በሆነ ስቃይ ሰባት ዓመት እንዲህ እንደሚኖር መላእክት እንደሚያገለግሉት ነገረው። ንጉሱም ቅዱስ ጊዮርጊስ ባለመታዙና ባለመመለሱ እጅግ አዘነ። ስለዚህ አትናሲዮስ የሚባል ታላቅ ሥራየኛ አመጣ። እርሱም መርዝን ቀምሞ በጽዋ ሞልቶ አስማት ደግሞ እንዲጠጣ ለቅዱስ ጊዮርጊስ ሰጠው፣ ወዲያውኑ የሚሞት መስሎት ነበር። ቅዱሱም ያንን ጽዋ ጠጣው፣ ምንም ጉዳት አልደረሰበትም። ያ መሰሪም በክብር ባለቤት በጌታ በኢየሱስ አምኖ በሰማዕትነት ሞተ። በእርሱም ጋራ ሌሎች ብዙዎች ሰዎች በሰማዕትነት ሞተው የህይወት አክሊል ተቀበሉ። ቁጥራቸውም 3700 ነፍስ ነው። ቅዱስ ጊዮርጊስ በዲዲያኖስ ሰባ ነገሥታት ፊት በቆመ ጊዜ በዚያም የተቀመጡባቸው የእንጨት ወንበሮች ነበሩ። ቅዱሱንም እንዲህንን የተቀመጥንባቸውን ወንበሮች እንዲበቅሉ እንዲያብቡና እንዲያፈሩት አደርጋቸው ዘንድ አንተን ከአንተንሻለን አሉት። በዚያን ጊዜ ጸለየ እንዳሉትም አደረጋቸው። ይህንንም ድንቅ ሥራ አይተው ቁጥራቸው ቁጥር የሌላቸው ብዙ አሕዛብ በጌታችን አመኑ። ከዚህ በኋላ ቅዱሱን ወስደው በጎድጓዳ ብረት ምጣድ ውስጥ አበሰሉት። አቃጥለው አሳርረውም ሥጋውንና አጥንቱን ፈጅተው አመድ አድርገው ከረጅም ተራራ ላይ በተኑት። የተበተነውን የሊቀ ሰማዕት ቅዱስ ጊዮርጊስ ናመድ ኢየሱስ ክርስቶስ በኃይል እንዲሰበሰቡ አድርጎ ነፍሱን ወደ ሥጋው መልሷት ደግሞ አስነሳው። ወደ ነገሥታቱም ተመልሶ በክብር ባለቤታችን በጌታችን ኢየሱስ ስም ሰበከ። ቁጥር የሌላቸው አሕዛብም አይተው አደነቁ። በጌታችንም አምነው በሰማዕትነት ሞቱ። ነገሥታቱም ደግሞ ሙታኖቹን ብታስነሳ አምላክ እውነተኛ አምላክ እንደሆነ እናውቃለን በእርሱም እናምናለን አሉት። ቅዱሱም ጸለየ። ከጉድጓድም ውስጥ ወንዶችና ሴቶችን ጎልማሶችንም አስነሳቸው። እነዚህም በክብር ባለቤት በጌታችን ስም አስተማሩ፣ የገሃነምንም ወሬ ተናገሩ። ጥምቀትንም ተቀብለው ተመልሰው አረፉ። ከአዲያን ነገሥታት ግን ሙታንን ያስነሳህ አይደለም የረቀቁ ሰይጣናትን አሳየህን እንጂ ብለው ተከራከሩ። ከዚያም ከጭንቀታቸው ብዛት የተነሳ ከአንዲት ድሃ ሴት ዘንድ አስጠበቁት እሷም እንጀራ ልትለምንለት ወጣች እግዚአብሔርም መላክም በላዩ ከበጎ ነገር ሁሉ የተመላ ማዕድ አቀረበለት የዚያች መበለትም የቤቷ ምሰሶ ቅርንጫፍን አበቀለ ታላቅ ዛፍም ሆነ ያችን መበለት በተመለሰች ጊዜ የቤቷ ምሰሶ ቅርንጫፍ አቅሎ ታላቅ ዛፍ እንደሆነ ስለ ማዕዱም ይህን ታላቅ ምልክት አይታ የክርስቲያኖችን አምላክ ሰው ተመስሎ ወደ እኔ መጣ፣ አለች። ቅዱሱም እኔ አምላክ አይደለሁም የአምላክ ባሪያ ነኝ እንጂ አላት። እርሷም እንዲህ ብላ ለመነችው፣ የአምላክ አገልጋይ ከሆነ ቸርነትን እንድታደርስልኝ እለምንሃለሁ። ዕውር ያንቆሮ ዲዳ፣ ጎባጣ የሆነ ልጅ አለኝና ታድልኝ ዘንድ እለምንሃለሁ። ስለ ጌታችን እምነት አስተማራትና በመስቀል ምልክት አማተበ። ያንንም ያን ጊዜ የቅዱሱ በሌላ ጊዜ እንዲሰማ፣ እንዲናገር፣ እንዲኖ፣ እንዲሄድ፣ እንዲያደርግልኝ እኔም ይሻለው አላት። በዛን ጊዜ ንጉሱ በሀገሩ ሜዳ ውስጥ ሲዘዋወር ያችን ዛፍ አይቶ አደነቀ። ስለ እርሷም ጠየቀ። ቅዱስ ጊዮርጊስ በእርሷ ዘንድ የተቀመጠባት የዛች የመበለት የቤቷ ምሰሶ እንደሆነ ነገሩት። ንጉሱም ተቆጣ። ቅዱሱንም ከዚያ ወስዶ አስገረፈው። በመንኮራኩርም አበራይቶ ሙቱም ከተማ ውጭ የጣሉት። ጌታም ከሞተ አስነሳው። ወደ ነገሥታቱም ተመለከተ። ንጉሱም አይቶ ደነገጠ፣ ስለ ሕይወቱም አደነቀ። ከዚህ በኋላ የሸነግለው ዘንድ ጀመረ፣ በመንግሥቱ ላይም ሁለተኛ ያደርገው ዘንድ ቃል ገባ። ቅዱስ ጊዮርጊስ እየዘበተበት፣ ነገ በጠዋት ለአማለክቶች መስዋዕትን አቀርባለሁ፣ አንተም ህዝቡ እንዲሰበሰቡ እዘዝ፣ እኔ ስሰዋ እንዲያዩ አለው። ንጉሱም እውነት የሚሰዋ መስሎት ደስ አለው። ወደ ቤተ መንግስቱ እልፍኝ አስገብቶ አሳደረው። ለጸሎትም በተነሳ የዳዊትን መዝሙር አነበበ። የድድያኖስ ሚስት ለእስክንድሪያ ንግስት ሰምታ ቃሉ ደስ አሰኛት። የሚያነበውንም የተረጉምላት ዘንድ ለመነችው። እርሱም እግዚአብሔር ዓለምን ከፈጠረበት ሰው እስከሆነበት ጊዜ ያለውን ሁሉ ሊያስረዳት፣ ሊያስገነዝባት ጀመረ። ትምህርቱም በልቧት ተቀርጾ በክብር ቤት ባለቤት በጌታችን አመነች። በማግስቱም ቅዱስ ጊዮርጊስ ለአማልክት ሲሰዋ ለማየት ሰው ሁሉ እንዲሰበሰብ አዋጅ ነጋሪ ዞረ። የቤቷንም ምሰሶ ያበቀልላት ያቺ መበለት ስም ሰምታ እውነት መስሏት እጅግ አዘነች። እያዘነች ልጇን ተሸክማ እያለቀሰች ወጣሽ። ቅዱስ ጊዮርጊስ ባጃት ጊዜ ፈገግ አለ። ልጅሽን በምድር ላይ አኑሬ ዋላት። ከዚያም ልጇን ጠርቶ ወደ አጵሎን ሂድ ወደ እኔም ይመጣ ዘንድ በክብር ባለቤት በኪታብ ኢየሱስ ስም እዘዘው አለው። ያን ጊዜ ያ ልጅ ድኖ ቅዱስ ጊዮርጊስ እንዳዘዘው ወደ ጣዖቱ ቦታ ሂዶ አዘዘው። በጣዖቱ ያደረ የአርኩስ መንፈስ ከማደሪያው ወጥቶ ቅዱስ ጊዮርጊስ ወዳለበት መጥቶ እኔ ሰውን ሁሉ የማስት እንጂ አምላክ አይደለውም ብሎ በሕዝቡ ሁሉ ፊት አመነ። ቅዱሱም ተወጣው ዘንድ ምድርን አዘዛትና ወዲያውም ዋጠችው። ጣዖታቱትም ከአገልጋዮቻቸው ጋራ አጠፋቸው። ንጉስም ከወገኖቹ ጋር አፈረ። በስጭትና ቁጣን እንደተመላ ወደ ንግሥቲቱ ሚስቱ ዘንድ ገባ። እርሷም አምላካቸው ጽኑና ኃያል ነውና ክርስቲያኖችን አትጣላቸው አላልኩህምን አለችው። ይህንንም ከእርሷ ሰምቶ በእርሷ ላይ እጅግ ተቆጣ። ወደ ክብር ባለቤት ክርስቶስ እምነት የከበረ ጊዮርጊስ እንዳስገባት አወቀ። ከዚህም በኋላ ከከተማ ውጪ እንዲጎትቷትና በመጋዝ እንዲሰነጥቋት አዘዘ። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለች። በዚያም ጊዜ ስለ ቅዱስ ጊዮርጊስ ሥራ ነገሥታቱ ሁሉ ደነገጡ። አፍረት ደግሞ እንዳይጨምርባቸው ከእርሱ እንዳያርፍ ራሱንም በሰይፍ ይቆርጡ ዘንድ እንዲጽፍ ንጉሱ ዲዲያኖስን መከሩት ያን ጊዜ የክብር ጊዮርጊስ ራስ በሰይፍ ይቆረዝ ዘንድ አዘዘ ድል አድራጊው ቅዱስ ጊዮርጊስ እጅግ ደግ ደስ አለው እሳት ከሰማይ አውርዶ ሰብአውን ነገሥታት ያቃጥላቸው ዘንድ መከራም ከክርስቲያኑ ወገን ጸጥ ይል ዘንድ ጌታችንን ለመነው ወዲያው እሳት ወርዶ ከሰራዊቷቸው ጋር ሰብዓውን ነገሥታት አቃጠላቸው። ከዚህም በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ለቅዱስ ጊዮርጊስ ተገልጾ ብዙ ቃል ኪዳን ሰጠው። በምድርም መታሰቢያን ለሚያደርግ ሁሉ እኔ ኃጢአቱን ሁሉ እደመስሳለሁ። በመከራውም ውስጥ ሆኖ በባህር ሆነ በየብስ ወይም በደዌ በስምህ የሚለምነኝ እኔ ፈጥኜ ከመከራው አድነዋለሁ። ይህንም ጌታችን ተናግሮ በክብር ወደ ሰማይ አረገ። ከዚህ በኋላ ራሱን ዘንበል አድርጎ በሰይፍ ቆረጡት። በመንግሥተ ሰማያት አክሊላትን ተቀበለ። ከአገልግሎቶቹም የቀሩት ስጋውን ወስደው በልብስ ጠቀለሉት፣ ወደ አገሩ ልዳም ውስጥ ወሰዱት። ቤተ ክርስቲያንም ሰርተው በውስጡ አኖሩ። ከእርሱም ቁጥር የሌላቸው ብዙዎች ድንቅ ታምራቶች ተገለጡ። እነሆ በዚህ ዕለት ሊቀሰማት ቅዱስ ጊዮርጊስ ከመከራ ሁሉ በመታገሱ እና በእምነቱ ጸንቶ ጸምቶ ሰባት አክሊላትን ተቀበለ። ከሰማዕታት ሁሉ ከፍ ያለ ክብርንም ተቀዳጀ። መጽሐፍ ቅዱስም ያዕቆብ 1 12 ላይ በፈተና የሚጸና ሰው የተባረከ ነው ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸው የሕይወት አክሊል ይቀበላል ይላል። ውድ ቤተሰቦች ለእግዚአብሔር ምስጋና ይሁን። የቅዱስ ጊዮርጊስ በረከቱ ረድኤቱ አይለየን የክርስቲያን ወገኖቻችን ከስጋ ነፍስ ከመከራ ይጠብቅልን፣ ለዘላለሙ አሜን። ይህ በወር ሚያዚያ የሚነበብ የቅዱስ ጊዮርጊስ የስንክሳር ነውና ከዚህ ብዙ ትምህርት እንደምታገኙበት እርግጠኛ ነኝ። እንደ ቅዱስ ጊዮርጊስ ለእምነታችን ጽኑ ለጌታችን መድኃኒታችን ኢየሱስ ክርስቶስ የምንታመን በጻድቃን ሰማዕታት፣ ቅዱሳን መላእክት፣ ቅዱሳን አባቶች በእመቤታችን በቅድስት ድንግል ማርያም ቤዛዊነት የምናምን ያደርገን ይቆየን አሜን።